ጤና ይስጥልኝ። ባርሴሎና የ2024/25 ላሊጋ ሻምፒዮን መሆኑን አረጋግጧል። ከሜዳ ውጭ በካታላን ደርቢ ከስፓኞል ጋር ባደረጉ ጨዋታው ለ ለባዶ በሆነ ውጤት አሸናፊ መሆን ችሏል። ግቦቹን ላሚን ያማል በ53ኛው ደቂቃና ጨዋታው ሊጠናቀቅ ተጨማሪ ሰዓት ተጨምሮ 7 ደቂቃ በ95ኛው ደቂቃ ደግሞ ፌርሚን ሎፔዝ ግቦቹን አስቆጥሯል። ላሚን ያማል እንግዲህ በጨዋታው አስደናቂ ነበር። የጨዋታውም ኮከብ የነበረው እሱ ነው። ግቡም 53ኛው ደቂቃ ላይ ያስቆጠረው ግብ እጅግ አስደናቂ ግብ ነው። ከአውሮፓ ዋንጫ ላይ የፍራንስ ላይ ያስቆጠረው አይነት ግብ ይመስላል። ይሄ የሚመስሉ አይነት ካርሎች በተደጋጋሚ ሲሞክርም ሲያስቆጥርም እየተመለከትን ነው። ሞሮፍ የትሬድ ማርኩ አይነት እየሆነ ያለ ይመስላል ማለት ነው። እና አስደናቂ ፐርፎርማንስ ነበር ለፈርሚ ሎፔዝም ገቢ የሆነች ንኳስ ያቀበለው ሌሚን ያማል ነው እንግዲህ በላሊጋው 13 ግብ የሆኑ ኳሶች በማቀበል ግንባር ቀደሙ ነው ማለት ነው። በአጠቃላይ በሁሉ ውድድሮች በ41 ግቦች ላይ ተሳትፎ ማድረግ ችሏል። አስደናቂ የሆነ ሲዝን ነው። ያለምንም ጥያቄ የወቅቱ የዓለማችን ምርጡ ተጫዋች ሌሚን ያማል ነው ማለት ነው። ባርሴሎና እንግዲህ በሀንሲ ፍሊክ አስደናቂ አስደናቂ የሆነ ጊዜ ነው እያሳለፈ የሚገኘው በዚህ በ2025 ሲዝን ማለት ነው። በአጠቃላይ እንግዲህ ሃንሲ ፍሊክ ሶስተኛ ዋንጫቸው ነው እንግዲህ የሚሆነው ይሄኛው። ከዚህ በፊት ሱፐር ካፑን እና ከዛ በኋላ ኮፓ ደለሬን አሸንፈው ነበር። ሁለቱንም ጨዋታዎች ሪያል ማድሪድን በማሸነፍ ነበር አሸና ሻምፒዮን የሆኑት። አሁን ላሊጋም ሪያል ማድሪድን በማስከተል ቀዳሚ ሆነው መጨረሳቸውን አረጋግጠዋል። እንግዲህ ሶስት ዋንጫ በመጀመሪያው ሲዝኑ ሃንሲ ፍሊክ ማስመዝገብ ችሏል። እንግዲህ ይሄ ጀርመናዊ አሰልጣኝ የላሊጋ ሻምፒዮን የሆነው ሁለተኛው ጀርመናዊ ሆኗል ማለት ነው። ከዚህ በፊት 2008 ላይ የሪያል ማድሪድ አሰልጣኝ የነበረው በርነር ሹስተር የላሊጋ ሻምፒዮን መሆኑ የሚታወስ ነው። ከሱ በኋላ ሁለተኛው ጀርመናዊ አሰልጣኝ መሆን ችሏል። እንግዲህ ባርሴሎና ምናልባት የ2024/25 ሲዝን የአውሮፓ ምርጡ ቡድን ነው ማለት የሚቻል ይመስለኛል። እጅግ በጣም አስደናቂ ቡድን ነው። እጅግ በጣም ለማየት የሚማረክ ነው። ኮሌክቲቭሊም ኢንዲቪጁዋሊም እጅግ የሚደንቅ ቡድን ነው፣ ሃንሲ ፊሊክ የሰራው እንግዲህ። እሱ ጀርመናዊም እንደሆኑ መጠን የጀርመኖችን የሃይ ፕሬሲንግ የሆነውን በሃይ ኢንቴንሲቲ ፕረስ የሚያደርጉበትን የኤፊሽንሲውን ከስፔኖች ደግሞ ሞር ፖሴሽኑን ቴክኒካሊቲ አዋሃዶ የሁለቱ ብሌንድ የሚመስል አይነት ነገር ነው እንግዲህ ያስመለከተን ሃንሲ ፊሊክ። አስደናቂ ቡድን ነው። ግቦች በጣም ያስቆጥራል፣ ብዙ ግቦችን ያስቆጥራል ኦፍኮርስ ግቦች ይቆጠሩበታል። ሞት ተከላካዮች ወደ ማልሜዳ አስጠግቶ በአብዛኛው መከላከሉ ኦፍሳይድ ትራፖች በመጠቀም ነው። ያን ያህል የሴንተር ፓኮቹ አስደናቂ የሆነ ሪካቨሪ ራን ባይኖራቸውም በተጋጣሚው የሜዳ አጋማሽ ላይ ተጋጣሚ ቡድንን በሃይለኛው ፕረስ በማድረግ በመጫን ኳስን ለመቀበል ይሞክራል። ባለፈው በሪያል ማድሪድ ጨዋታ ላይ ራሱ ሃንሲ ፍሊክ እንደገለጸው ለ24 ደቂቃ ለሚሆን ጊዜ ሪያል ማድሪዶች በእኛ የሜዳ አጋማሽ ላይ ኳስ እንዳይነኩ አድርገናቸዋል። ይሄ በጣም አስደናቂ ነው። ፕሬሲንጋችን በጣም አስደናቂ መሆኑን የሚያሳይ ነው ብለዋል። ስለዚህ ከኳስ ውጭ ያለው ታታሪነት የቡድኑ አስደናቂ ነው። ያኔ ለሪከቨሪ ራን ጥሩ የሆኑት የመስመር ተከላካዮቹ ናቸው፣ ባልዴና ኩንዴ። በተወሰኑ ጊዜያቶች አቶች ተጎድቶ ተመልክተናል። ከዛ ውጭ መሀል ላይ በአብዛኛው የተመለከት ናቸው፣ ኩባርሲና ኢናጎ ማርቲኔዝ ያን ያለ ሪከቨሪ ራን ወይም ፔስ ላይ ጥሩ የሚባሉ አይደለም። ጉባርሲ ሞር ከኳስ ጋር በጣም ድንቅ ምቾት የሚሰማው በጣም ሌላ አስደናቂ የሆነ ታዳጊ ነው ማለት ነው። ባርሳ እጅግ በጣም ይደንቃል። በአጠቃላይ ሀንሲ ፍሊክ 58 ጨዋታዎችን እስካሁን አድርጎ ባርሴሎና 43ቱን ድል ማድረግ ችሏል። ሰባታቸው ወጥቷል። ስምንት ሽንፈት ብቻ ነው ያስተናግደው። በአጠቃላይ 74 ፐርሰንት የማሸነፍ እንግዲህ ፐርሰንቴጅ አስመዝግቧል። ሶስት ዋንጫዎችን ደግሞ አሸናፊ መሆን ችሏል። እስካሁን ድረስ ባለው ማለት ነው። እንግዲህ በቡድኑ ላይ አንደኛው አስደናቂው ተጫዋች ሌሚኒያማል ነው። አንድ የሚገርመው ነገር እንግዲህ ሌሚኒያማል የበለጠ ያው ወደ ቀኝ የሚያዘነብለው የግራ መስመር አጥቂው ነው። ባርሴሎና እንግዲህ በሃንሲ ፍሊክ ስር አራት ሁለት ሶስት አንድ አይነት ቅርጽ ነው ይዞ የምንመለከተው። ከፊት አጥቂው ጀርባ ከሚገኙ ሶስት ተጫዋቾች በቀኝ በኩል ያለው አይነት ተጫዋች ለሚን ያማል ነው። የመስመር አጥቂ ነገር ሆኖ ነገር ግን በጣም ብዙ ኳሶችን የሚነካ ነው። በአብዛኛው እንደዚህ አይነት የመስመር አጥቂዎች ወይም ዊንገሮች በዚህ ደረጃ ብዙ ኳሶችን ሲነኩ ብዙ አንመለከትም። በጣም ኃይለኛ የፖሴሽን ቡድን ቢሆንም ቡድኑ በአብዛኛው ብዙ ኳሶችን የሚነኩት ሴንተር ባኮች ሊሆን ይችላል ወይ ደግሞ እንደ ስድስት ቁጥር ያለ ሆሊሚድ ፊልደር ሊሆን ይችላል ብዙ ኳሶችን ሲነካ የምንመለከተው ነገር ግን በባርሴሎና ጨዋታ ጊዜ ፔድሪ ብዙ ኳሶችን የሚነኩ ቢሆንም ቀላል ማይባል ኳሶችንም ለሚን ያመርጋ በተደጋጋሚ እንደሚሄድ የሚያረጋግጥ ነው። በእስፓኞል ጨዋታ እንግዲህ ወደ መቶ ኳሶችን መንካት ችሏል ማለት ነው። ከኢንተር ሚላ ጋር በነበሩት ሁለት ጨዋታዎች ላይ የኦሎምፒክ ስታዲየም ጨዋታው ላይ ሜዳቸው ላይ ባደረጉትም ጨዋታ ከመቶ በላይ ኳሶችን ነክቶ ነበር። ከሜዳ ውጭ ደግሞ ጁሴፔ ሜዛ በነበረው ጨዋታው 25 ኳሶችን ነክቶ ነበር። ይሄ ለመስመር ተጫዋች ለመስመራት እጅግ በጣም የሚገርም ቁጥር ነው ማለት ነውእና ምን ያህል ጨዋታው ላይ የበለጠ ኢንቮልቭ እንደሚያደርግ ነው የሚያሳየው። እንግዲህ ደግሞ እንደምናየው ደግሞ የአማል የበለጠ ኳስ እግሩ ስር ስትገባ ትልቁ አቁሙ አሁን ርስ፣ በጊዜ ሂደት ደግሞ ይሄ ቪዥኑ የበለጠ እየጨመረ የበለጠ እየበሰለ ሲሄድ ደግሞ የተለየ ኤክሰፕሽናል ተጫዋችነቱን የበለጠ ከፍ እያደረገ ሌሄድ ነው የሚችለው። ነገር ግን አሁን ላይ የበለጠ በእግሩ ላይ ነው ትልቁ እግሩ ላይ ደግሞ ትልቅ አቅም የሆኑ ተጫዋቾች የበለጠ ኳስ የሚፈልጉ አይነት ናቸው። ያ ኳስ በተደጋጋሚ ይመጣል፣ እሱም ሄዶ ኳሱን ስጡኝ የሚል አይነት ነው። የሚገርም የሆነ የራስ መተማመን ያለው ተጫዋች ነው እና እጅግ በጣም የሚደንቅ የ2024/25 ሲዝን ነው እንግዲህ እያሳለፈ የሚገኘው ማለት ነው። ቡድኑ ሻምፒዮን ለመሆኑ ትልቁን አስተዋጽኦ ማድረግ ችሏል። ሌላኛው ለቡድኑ ትልቁን አስተዋጽኦ ለማድረግ መጠቀስ ያለበት ፔድሪ ነው። እንግዲህ ፔድሪ እጅግ በጣም ልዩ የሆነ ተጫዋች ነው። እንግዲህ ፔድሪ ብዙ ነገሩ ከአንድሬስ ኢኒየስታ ጋር ሞሮ የሚመሳሰል አይነት ተጫዋች ነው። በጠባብ ስፔስ በጣም መጫወት ይችላል። ተጫዋቾችን ማለፍ ይችላል። በዛ ስፔስ ውስጥ ድንቅ የሆኑ ፓሶችን ወደ ፋይናል ሰርድ ስኬታማ የሆኑ ኳሶችን ማሳለፍ ይችላል ማለት ነው። በአጠቃላይም በላሊጋው ብዙ ኳሶችን ወደ ፋይናል ሰርድ ስኬታማ የሚሆኑ ፓሶችን ፓስ በማድረግም ግንባር ቀደሙ ፔድሪ ነው። ከዛ ውጭ ግን አንድ በጊዜ ሂደት ደግሞ ብዙ ጨምሮ የተመለከትነው በተለይ በሃንሲ ፍሊክ ከኳስ ውጭ ያለው ታታሪነት ነው ማለት ነው። ታታሪነትና ደስምታይም ደግሞ ዲስፖሰስ የማድረግ አቅሙ ነው። ፔድሪ እንደምናየው ፊዚካሊ ቀጠን ያለ አጠር ያለ ተጫዋች ቢሆንም ከኳስ ውጭ ያለው ዲፌንሲቭ ኮንትሪቢሽኑ ግን እጅግ በጣም የሚደንቅ ነው ማለት ነው። በላሊጋ ጨዋታ ከማዮርካ ጋር፣ ሴልታ ቪጎ ጋር በነበሩት ጨዋታዎች ላይ ማለት ነው ብዙ ኳሶችን ዲስፖሰስ በማድረግ ከማዮርካ ጋ 18 ከሴልታቪጎ ጋ 17 ማለት ነው፣ ሪከርዱን መስበር ችሏል ማለት ነው። ፔድሪ ከዚህ ቀደም ምን ያህል ከኳስ ጋ ብቻ ሳይሆን ከኳስ ጭም ያለውን አስደናቂ ኮንትሪቢሽን የሚያሳይ ነው ማለት ነው። በአጠቃላይ ደግሞ በአምስቱ የአውሮፓ ታላላቅ ሊጎች ማለት ነው ከ200 በላይ ኳሶችን ዲስፖሰስ በማድረግ ቀድሞ ይህን ቁጥር ማሳካት የቻለው ፔድሪ ነበር። ግንባር ቀደሙ ነው። ብዙ ኳሶችን ዲስፖሰስ በማድረግ ከአምስቱ አውሮፓ ሊጎች ማለት ነው። እጅግ በጣም የሚደንቅ ተጫዋች ነው። ቀድሜ እንደጠቀስኩት ወደ ፋይናል ሰድ የተሳኩ ኳሶችን በማሳለፍ ስኬታማ ኳሶችን በመስጠት ግንባር ቀደሙ ነው። ከዛ በተጨማሪ ደግሞ ስኬታማ የሆኑ ስሩ ቦሎችን በመስጠት በተመሳሳይ ከግንባር ቀደሞች ውስጥ አንዱ ነው ማለት ነው ፔድሪ እጅግ በጣም የሚደንቅ ተጫዋች ነው። የሚገርም ተጫዋች ነው ማለት ነው። ሞር ኦፍ ይሄ ከኳስ ውጭ ያለውን ነገር በተጨማሪ ሁኔታ ሲጨምር ሞር ቴምፖ ኮንትሮል ማድረጉ ይህን ሁሉ ስናይ ደግሞ ሞር ኦፍ አንድሬስ ኢንየስታን አይነት ተጫዋች ከምንለውን ባለፈ የበለጠ ቡስኬትስንም አይነት ተጫዋችንም እንግዲህ የሚመስል ነገርም ተመልክተንበታል በጊዜ ሂደት ማለት ነው። የሁለቱ ብሌንድ ነው የሚመስለው ማለት ነው። አስደናቂ የሆነ ጊዜ ነው ያሳለፈው ፔድሪ። ሌላኛው በጣም እንግዲህ ድንቅ የነበረው ምናልባት ከባለፈው ኢንተርናሽናል ብሬክ በኋላ በተወሰነ መልክ መዳከም ቢታይበትም ራፊና ነው። ራፊና አስደናቂ የላሊጋ ጊዜ ነው ያሳለፈው። እንግዲህ ባለፈው ሲዝን ከዣቪ ጋር ጥሩ ጊዜ አልነበረም የነበረው፣ በዋናነት ከራፊና ችግር ሳይሆን ዣቪ ራፊናን ከተጠቀመበት አንጻር ነው ማለት ነው። የበለጠ የተች ላይን ዊንገር አድርጎት ነበር ራፊና ደግሞ የተሽ ላይን የመስመር አጥቂ አይነት ተጫዋች አይደለም። ዋን ቪዋን ድንቅ የሚባል አይነት ተጫዋች አይደለም ማለት ነው። የበለጠ ኳስ ጨዋታው ላይ ኢንቮልቭ ማድረግ የሚፈልግ በተሻለ ሁኔታው ወደ መሃል መግባትን የሚመርጥ አይነት ተጫዋች ነው። ሶ ከቡድኑ ሊለቅ ጫፍ ደርሶ የነበረበት፣ ደጋፊዎችም ከቡድኑ እንዲለቅ በደንብ ጥያቄ የነበረበት ጊዜ ነበር ባለፈው ሲዝን ላይ። ነገር ግን ሃንሲ ፍሊክ ከመጣ በኋላ የመስመር መከላከሉን ወይ ደግሞ ዊድዙን እንዲይዝ ባልዴን በማድረግ ራፊና ደግሞ ባልዴ ኦቨርላፕ በሚያደርግበት ጊዜ ወደ መሀል እንዲገባ በማድረግ እዛ ቦታ ላይ በጣም ድንቅ የሆነ አገልግሎት እየሰጠ ለቦክሱ ቀረብ ብሎ ብዙ ግቦችን ማስቆጠር ችሏል። በዚህ ሲዝን ማለት ነው እንግዲህ ቻምፒዮንስ ሊግም አደ ሴም ታይም በላሊጋው ማለት ነው እንግዲህ በላሊጋ ወደ 18 የሚሉ ግቦችን አስቆጥሯል። አይ ቲንክ ወደ 8 ወደ 9 አሲስቶች አሉት ማለት ነው፣ እና አስደናቂ ኮንትሪቢሽን ነው ኦልሞስት ወደ 60 የሚጠጋ በሁሉም ውድድሮች ግቦችን ማስቆጠር ችሏል ማለት ነው። በጣም እጅግ ድንቅ የሆነ ጊዜ ነው ያሳለፈው። ሌላኛው ሌዋንዶስኪ ነው። ሌዋንዶስኪም ድንቅ የሆነ ላሊጋ ጊዜ ነው ያሳለፈው። እንግዲህ እድሜውን ገፋ ቢባል፣ በዚህ ሩጫ ከኳስ ውጭ እጅግ በጣም በሚሮጠው በተጋጣሚ የሜዳ አጋማሽ ላይ በደንብ በኃይለኛው ፕሬስ በሚያደርገው ስብስብ ውስጥ በአግባቡ እንግዲህ ሃንሲ ፍሊክ ፖቴንሻሉን ሊያወጣ በሚችልበት መንገድ እንግዲህ አገልግሎት እንዲሰጥ አድርጎታል ማለት ነው። ግቦች እንግዲህ የፒቺቺውን በምባፔ አሁን ሰሞኑን ተበለጠ እንጂ እየመራ የነበረው ሌዋንዶውስኪ ነው ማለት ነው። ወደ 25 የላሊጋ ግቦችን አስቆጥሯል። ምባፔ ወደ 28 ነው። አሁንም ገና ተጨማሪ ሁለት ጨዋታዎች አሉ። ስለዚህ አሁንም ግቦችን አስቆጥሮ ፒቺቺውን የመውሰድ እድል አለው። ከዛ በተጨማሪ ከኳስ ውጭ በሚኖሩት አጋጣሚዎች እንግዲህ በ በሌሎች ተጫዋቾች ልክ ያን ያህል ቡድኑ ላይ ጫና ወይም ተጋጣሚ ቡድን ላይ ሞር ፕሬስ በማድረግ ኮንትሪቢዩት ባያደርግም በእንቅስቃሴዎች በጥልቀት ወደኋላ በመመለስ የተጋጣሚ ቡድን ተከላካይ ነው ወደ ውስጥ በመሳብ ክፍተቶች እንዲፈጠሩና እንደዚህ አይነት የዘገዩ ሩጫዎችን እንደ ራፊን አይነት ተጫዋቾች በማድረግ ግቦች ለማስቆጠር የግቦችን እንዲፈጠሩ ለማድረግ እድል የሚፈጥር አይነት ተጫዋች አድርጎታል ማለት ነው። ከዛ ተጨማሪ ደግሞ ሌላኛው ወሳኝ ተጫዋች የነበረው ኮባርሲ ነው። ኮባርሲ እድሜው በላይ የሆነ ድንቅ ተጫዋች ነው። ከኳስ ጋ ባለው ምቾት ጥሩ ፓሰር በመሆኑ ከጄራር ፒኬ ጋር ብዙዎች ያመሳስሉታል። ገና እድሜው እንግዲህ ወደ አይ ቲንክ 17 ዓመቱ ነው። እሱም በጣም የሚደንቀው ገና በዚህ እድሜው ነው ይህን አስደናቂ ፐርፎርማንስ እያደረገ ያለው። በጣም ንጹህ የሆኑ ታክሎችን በማድረግ በጣም ጥሩ አንቲሲፔሽኑ በጣም ድንቅ ነው። አንቲሲፔት በማድረግ ኳሶችን ኢንተርሴፕት የሚያደርግበት መንገድ እጅግ በጣም የሚደንቅ ነው። በራስ መተማመኑ በጣም የሚደንቅ ነው ማለት ነው። ገና በዚህ እድሜው ማለት ነው። ኩባርሲም በጣም ድንቅ ጊዜ ነው ያሳለፈው። ከዛ በተጨማሪ ነው የመስበር ተከላካዮቹ ባልዴ እና ኩንዴን በተመሳሳይ ማለት ነው። ባልዴ የበለጠ ኦቨርላፕ የሚያደርግ ሞር ማጥቃቱ ላይ በደንብ የሚሳተፍ አይነት ተጫዋች ነው። ኩንዴ ደግሞ ቡድኑ ከኋላ መስርቶ ለመውጣት ሲሞክር እንግዲህ ባርሳ ኳላ ሲመሰረት በሶስት ሴንተርባክ ወይም በሶስት ሴንተርባክ ነው እንግዲህ ኳላ መስረት ለመውጣት የሚሞክረው ሶስተኛዋ በቀኝ በኩል ያለችውን ራይ ሴንተርባክ ቦታ ላይ ደግሞ ኩንዲ ሆኖ ነው ያችን እድል የሚሰጠው፣ ያማል በነፃነት የበለጠ ማጥቃቱ ላይ ኮንትሪቢዩት እንዲያደርግ። አንደኛው ትልቁ አስተዋጽኦ ከኋላ እንደ ኩንዲ አይነት ጥሩ ሪከቨሪ ራን ያለው መከላከሉ ላይ በጣም ጥሩ ኮንትሪቢዩት እያደረገ በአጋጣሚዎች ደግሞ እሱም ወደፊት ሄዶ ማለት ነው ኦቨርላፕን በማድረግ አንዳንዴ ደግሞ ተሽ ላይኑን ዊድዙን በሚያዝ በሚይዝበት ጊዜ ያማል አንደርላፕን በማድረግ የበለጠ የማጥቃት አጋጣሚዎችን ለመፍጠር የበለጠ ግን የአማል ወደፊት በሚሄድ ጊዜ ከኋላ በቂ የሆነ ባካፕ በመሆን ትልቅ አገልግሎት ሰጥቷል ማለት ነው። ኦቨሮል ቡድኑ በጣም የሚደንቅ ነው። ከጉታቶች መጥፋት በኋላ ፍራንኪ ዲዮንግም ወደ ቡድኑ ከተመለሰ በኋላ ድንቅ አገልግሎት እየሰጠ ነው ማለት ነው። ጥልቅ አማካይ በመሆን ማለት ነው። ከዛ በፊት ደግሞ ለካሳዶ በጣም ጥሩ አይነት አገልግሎት ሰጥተዋል። ለካሳዶ አይነት ማለት ነው ማለት ነው። ሪያል ማድሪድን አራት ለባዶ ሲያሸንፉ በጣም ድንቅ ነበር ካሳዶ እንደምናስታውሰው፣ የሳንቲያጎ በርናባው ጨዋታ ላይ ማለት ነው። ሁሉም ቡድኑ አስደናቂ ነበር። ከሪታይርመንት የተመለሰው ሼዝኒም አጋጣሚ በቴር ስቴገን መጎዳት ምክንያት ወደ ባርሴሎና የመጣው። ያው አስተማሚ ግብ ጠባቂ ባይሆንም እንግዲህ በዋናነት ቡድኑ የተከላካዩን ክፍተት ወይም ተከላካዩ ላይ ወደኋላ መቶ የሚቆጠሩት ግቦች የሚያካክሰው ብዙ ግቦችን ስለሚያስቆጠር ነው። ይሄ ባርሴሎና ቡድን ማለት ነው። አይ ነውስ ወደ መቶ ሰባ የሚቆጠር ግቦችን በሁሉም ውድድሮች ማስቆጠር ይችላል። ይሄ ባርሴሎና ቡድን። ሴዝኒ አስተማሚ ግብ ጠባቂ ቢሆንም አንዳንድ ወሳኝ ወሳኝ ሴቮችን አድርጓል። መጀመሪያ አካባቢ የነበሩ ጨዋታዎች ላይ ትንሽ ክፍተቶች ነበሩ ደካማ እንቅስቃሴ የነበረ ያደረገ፣ በኋላ ላይ ግን አንዳንድ ወሳኝ ጨዋታዎች ላይ ጥሩ ሴፎች አድርጓል። ግን ስል ያው አስተማማኝ ግብ ጠባቂ አይሆንም። ለቀጣይ ሲዝን ያው ስለ ግብ ጠባቂ ማሰብ ሊኖርበት ይችላል፣ የትሪስተገን ነገር ቢያንስ ለትሪስተገን ባካፕ ሊሆን የሚችል ማለት ነው። ግን ሴዝኒ በሆኑ አጋጣሚዎች በቂ የሆነ ግልጋሎት የሰጠ ይመስለኛል። በዚህ የላሊጋ ሲዝን ኦቨሮል የሚገባውን እንግዲህ ክብር ነው ያገኙት ባርሴሎናዎች። በዚህ ስን አስደናቂ ነበሩ እንዳልኩትም በላሊጋ ብቻ ሳይሆን በአውሮፓ አስደናቂ ቡድን ባርሴሎና ነው ብዬ ነው የማስበው። ያንን የሚገልጽ ተመልካች ሲመለከተው ጭም አስደናቂ የሆነ የበለጠ ከዚህ በፊት የምናውቀውን የባርሴሎና በትዕግስት ፔሽንት ቢውልድ አፕ ማለት ነው በትዕግስት ኳስ ኋላ መስቶ ለመጫወት ብዙ ኳሶች ሆሪዞንታል ቅብብሎች የሚበዙበትን አይነት ነገር ከብዙ ኳስ ቅብብሎች በኋላ ወደ የሆነ አላማ ወዳለው እንቅስቃሴ ከመሄድ ይልቅ የበለጠ የሃንሲፍሊክ ሞር ቨርቲካሊቲ ጨምሮበት ቀጥተኛነቱ እጅግ በጣም የሚደንቅ ነው። ለማየትም እጅግ የሚማርክ ቡድን ነበር። በአጠቃላይ በሲዝኑ የተመለከት ነው ማለት ነው ማለትነው ቻምፒዮንስ ሊግም እጅግ በጠባብ እድሎች ነው እንግዲህ ሊወድቅ የቻለው በኢንተር ሚላን። አስደናቂ ቡድን የነበረው ባርሴሎና ነው። ከዚህ በፊትም እንደጠቀስኩት ሁለቱም የላሊጋ የቻምፒዮንስ ሊግ የደርሶ መልስ ጨዋታዎች ከኢንተር ጋር የተመለከት ነው ታሪካዊ እንዲሆኑ ያደረገው ባርሴሎና ነው። እዚህ ጨዋታ ላይ ኢንተር ኢንተር ሚላን ባይሆንም ኤኒ አዘር ቡድን ቢሆንም ይህ አይነት ኤክሳይትመንት ልንመለከት የምንችልበት እድል የሰፋ ነበረ ማለት ነው። ምክንያቱ ደግሞ ባርሴሎና ነው። ባርሴሎና ላስቆጠራቸው ግቦች ምክንያቱ ባርሴሎና ነበረ። ምክንያቱ ማጥቃቱ ማለት ነው። ማንኛውም ቡድን በኢንተርሚላን ቦታ ቢሆንም ያን ማጥቃት ለመከላከል አስቸጋሪ ነበር የሚሆንበት። በተመሳሳይ ሁኔታ ደግሞ ግቦች ሲቆጠሩበት ይሄ የባርሴሎና ይሄ ሃይ ሪስክ የሆነው ሃይ ላይን መከላከሉ ያመጣበት ጣጣ ነው ማለት ነው። በካውንተር ግቦች ይቆጠሩ የነበሩት ለዛ ነው። ማንኛውም ቡድን ጥሩ የካውንተር ቡድን ወይም ጥሩ የትራንዚሽን ቡድን የሆነ ይህ እንደዚህ አይነት የግብድሎችን ሊያገኝበት ይችል ነበር። ባርሳ ግብ ላስቆጠረውን ባርሳ ለተቆጠሩበትም ዋናው ምክንያት ራሱ ባርሴሎና ነበር እና ያን ኤክሳይቲንግ የሆነ የደርሶ መልስ ጨዋታ የሰጠን ባርሴሎና ነው ማለት ነው። በዚህ ታሪካዊ ጨዋታ ላይ ኢንተር የሆነ የጨዋታው አንዱ ተሳታፊ መሆኑ እንደ እድለኛነትም ነው የምቆጥረው። በዛ ጨዋታው ላይ ምንም ኢንተርሚናል አልሰራም ለማለት አይደለም። ምክንያቱም ያው የተገኙትን አጋጣሚዎች ራሱ መጠቀም አንድ ቦታ የሚያሰጠው ዋጋ የሚያሰጠው እንደመሆኑ መጠን ማለት ነው። ነገር ግን እነዛ ኳሶች እነዛ፣ አሁን ለምሳሌ ዴምፍሬስ በአምስት ግቦች ላይ ተሳትፎ ነበር በዛ ጨዋታ ላይ ማለት ነው። ዴምፍሬስ በዚህ ደረጃ ኢምፓክት የነበረው ባርሴሎና እንግዲህ የዛ በደንፍሪስ ቦታ ይኖር የነበረው የመስመር ተከላካይ ባልዴ አለመኖሩ ነው ብዬ አስባለሁ። ባልዴ በተሻለ ሁኔታ ደንፍሪስን ኮንትሮል ለማድረግ የተሻለው ተጫዋች እሱ ነበር የሚሆነው ከጀራርድ ማርቲን ይልቅ ማለት ነው። ባልዴ የተሻለ ዲፌንሲቭ ትርቢት ማድረግ ይችላል። ጥሩ ሪከቨሪ ራን አለው። አደ ሴም ታይም ደግሞ የበለጠ ወደፊት የሚያጠቃው በማጥቃት በኩል ቴክኒካሊ በጣም ጥሩ የሆነ በጣም አይለኛ ፔስ ያለው እና ቡድኑ ሲያጠቃም የበለጠ በዛ ሳይድ በግራ ሳይድ ራፊና ሞሮ ኢፌክቲቭ እንዲሆን የሚያደርገው ኦቨርላፕ የሚያደርገው እሱ ነው። ዴንፍሪዝን የበለጠ እዛ ፒን ሊያደርግ የሚችልበት እድል ይኖር ነበር ማለት ነው። ኢምፓክቱ መቀነስ ይቻል ነበር። ትልቁ የዛ ጨዋታ ምክንያት አስደናቂነት ራሱ ባርሴሎና ነው ብዬ ነው የማምነው ማለት ነው። እጅግ በጣም ብቻ በሁሉም ረገድ አስደናቂ ነው። ምናልባት ገለልተኛ ሆነን እንደዚህ ላሊጋን አይነት ለሚመለከት ሁን ላሊጋ ላይ የምደግፈው ቡድን የለም፣ ገለልተኛ ሆኜ ነው። በየሲዝኑ ምናልባት ኤክሳይቲንግ የሆነ ነገር ከተመለከቱ ሜይ ቢ በተወሰነ መክ ለዛ ቡድን ላደላ እችላለሁ። ሶ በዚህ ሲዝን ባርሴሎናል ለማየት እጅግ በጣም የሚማረክ ቡድን ስለሆነ ማንኛውን ዋንጫ ቢያገኝ ዲዘርቭ ያደርጋል ብዬ አስብ ነበር። ተገቢው ነው። ላሊጋን ማሸነፋቸው አጠቃላይ ድንቅ ጊዜ ነው ያሳለፈው ባርሴሎና ሀንሲ ፍሊክ በዚህ ስብስብ ስር ማለት ነው። ያልተጠበቀ ሁኔታ ብዙ ታዳጊዎች ያሉበት ማለት ነው እንደ ኩባርሲ አይነት ላሚን ያማል አይነት ደግሞ የላማሲያ ውጤቶች ናቸው። ከዛ በኋላ ደግሞ የፈረሙ አይነት ተጫዋቾችን ሁለቱ ኢንቴግሬት አድርጎ በእድሜ ገፋ ያለ እንደ ሌዋንዶስኪ አይነት በደንብ ኃይለኛ ኮንትሪቢሽን እንዲኖረው ቡድኑ ውስጥ ብዙ እድሜ ላይኖረው ይችላል የተባለው ራፊናም ትልቅ አስተዋጽኦ እንዲኖረው፣ ታዳጊዎቹም በጣም የሚገርም የሆነ ኮሄዥን የፈጠረው ቡድኑ ኮሌክቲቭሊ በጣም የሚደንቅ ቡድን ነው። ሞሮፍ ኬዮቲክ ይመስላል አጨዋወቱ በጣም ረብሻ የበዛበት ይመስላል። ነገር ግን በተጠና መልክ ነው ያ ሁሉ አይነት ተደጋጋሚ ሩጫዎች የምንመለከተው ማለት ነው። ቡድን እንግዲህ በጉዳት ተቸግሮ የነበረው ወደ ባርሳ ከተመለከት ነው በኋላ ፔድሪን ከዚህ በፊት ተደንቀን ከዛ ጉዳት ነበር እንግዲህ በተወሰነ መልክ ያራቀው። ይህ ሲዝ ግን አስደናቂ የሆነ ጊዜ ነው ያሳለፈው። ኮንትሪቢሽኑ ደግሞ ከኳስ ውጭ በጣም ድንቅ ስለነበረ ማለት ነው ቀድሜ ከጠቀስኩት ከዲስፖሰስ ብዙ ኳሶችን ከማድረጉ ወይም ከስኬቱ በተጨማሪ ደግሞ እንግዲህ ፔድሪ ቦል ሪከቨሪ ላይም እንግዲህ ቀዳሚ ነው በላሊጋ ማለት ነው። ብዙ ኳሶችን ሪከቨር በማድረግ ማለት ነው። ይሄ ዲፌንሲቭ ኮንትሪቢሽኑም የሚደንቅ ነው ከኳስ ጋር ብቻ ሳይሆን ማለት ነው። ከኳስ ጋር ያለው ምቾት፣ ከኳስ ጋር ያለው እርጋታ እንግዲህ የቡድኑን ጨዋታ ኮንትሮል የሚያደርግበት መንገድ፣ አስደናቂ የሆኑ ፓሶቹ ማለት ነው። ሁሉ ነገሩ የሚደንቅ ነው ማለት ነው። ላሚን ያማል ነው ደግሞ የበለጠ ሞሮፍ የኢንዲቪዋሊስት አይነት ተጫዋቾች ለማየት መመርጥ አይነት ነኝ። ሌሚን ያማልል ለማየት እጅግ በጣም መመርጡ አይነት ተጫዋች ነው ማለት ማለ ሌሚን ያማል አይነት ታይፕ ተጫዋቾች ማለት ነው። እግሩ ኳስ ከገባ በኋላ የሚሰራው እንግዲህ ኦልሞስት አስደናቂ ነገር ነው። ይሄ እነዚህ አይነት ፍሌሮች እንግዲህ እግር ኳሳችን ላይ የበለጠ ኢንቮልቭ ማድረግ ሲጀምሩ በጣም የሚደንቅ ነው። ያማልም ከኳስ ውጭ ያለው ኮንትሪቢሽን በጣም ድንቅ ነው። ኤስፓኞል ጋን በተደረገው ጨዋታ ብዙ ዲዌሎችን ያሸነፈው ራሱ ላሚን ያማል ነው ማለት ነው። ባለፈው በቻምፒዮንስ ሊግ ከኢንተር ሚላን ጋር በነበረው ጨዋታ ብዙ ዲዌሎች ያሸነፈው ያማል ነበር እና ከኳስ ውጭ ያለውም ታታሪነት እጅግ በጣም የሚደንቅ ነው። አሁን ከዚህ በፊት የሰራት ቪዲዮ ላይ ምናልባት የጠቀስኩት ነገር ነው አንዱ። አሁን ጊዜ ላይ እንግዲህ የተወሰነ ሞር ፍሌር ያላቸው ተጫዋቾች በደንብ እየተመለከት እንገኛለን። እንደ ያማል እንደ ዴዝሪ ዱዌ አይነት ተጫዋቾች እንደ ክቫራ አይነት ተጫዋቾች ብዙ እንደ ኮል ፓልመር አይነት ድንቅ የሆኑ የፍሌር ተጫዋቾች አሉ። እነዚህ አይነት ተጫዋቾች ግን የሚለያቸው ከዚህ በፊት ከነበሩት አይነት ተጫዋቾች የሚለየው ከኳስ ውጭ ያላቸው ኮንትሪቢሽን ነው። የበፊቶቹ ሜይ ቢ ትራዲሽናል ነምበር ትሄድ እንችላለን ወይም የመስመር አጥቂዎች ሞር በጣም ፍላምቦያንት የሆኑ ወይ ሞር ፍሌር ያላቸው አይነት ተጫዋቾች ከኳስ ውጭ ትንሽ ሌዚነስ ይስተዋልባቸው ነበር። በዛም ምክንያት ነው በጊዜ ሂደት እግር ኳሱ ሞር ሪቮልቭ ሲያደርግ ይሄ ሁሉም ከኳስ ውጭም ከኳስ ጋም ያለው ኢንቮልቭመንት በጨመረ ቁጥር ይሄ ሌዚነስ፣ ከኳስ ውጭ ያለው ሌዚነስ ነው እንግዲህ ከምስል ላይ ያጠፋቸው ማለት ነው፣ ከቦታው ላይ ያጠፋቸው። አሁን ግን ይሄ ያጠፋቸውን ነገር ጨምረው ማለት ነው ደሴም ታይም ያን ፍሌር ይዘው ተመሳሳይ እየተመለከትናቸው እንገኛለን። ያማል እንደዚህ አይነት ታይፖች ናቸው። እጅግ በጣም የሚደንቅ ተጫዋች ነው። እንግዲህ ላሚን ያማል ከቃላት በላይ ነው። እንግዲህ እድሜው 17 መሆኑ ደግሞ ሌላ አስደናቂ ነገር ነው። ከጉዳት ካራቀው እንግዲህ ለረዥም ጊዜ ድንቅ የሆነውን እንግዲህ አገልግሎቱ የምንመለከት ይሆናል። ስነ ነጥብ እንግዲህ ያው ባርሴሎና ሻምፒዮን ከመሆኑ አንጻር ለማንሳት ነው። ለባርሳ ደጋፊዎች በአጠቃላይ እንኳን ደሳላችሁ ለማለት እፈልጋለሁ። እውነቱን ለመናገር ይሄን ሲዝን ለተመለከተ የገለልተኛ ደጋፊ ሆኖ ለተመለከተ አንድ እግር ኳስ ተመልካች የባርሳ ማሸነፍ ደስታው ነው ሊሆን ይችላል ብዬ ማስበው ማንም በዚህ ውጤት ለተደሰተ እንኳን ደስ አላችሁ ማለት ፈልጋለሁ ምን ተሰማችሁ በኮሜንት መስጫ ላይ ለባርሳም ደጋፊዎች አጠቃላይ ስለ ባርሴሎና ስለዚህ ሲዝኑ ባርሴሎና ስለ ተጫዋቾቹ የሚሰማችሁን በኮሜንት መስጫው ላይ ሀሳባችሁን አስቀምጡልኝ